በስመአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሉል እግዚአብሔር ቤተሰቦች እንደምንሰነበታችሁ፣ እንደምንከረማችሁ፣ እንደምን አሜን። አባቶቻችን አምላክ ሉል እግዚአብሔር ዛሬም ዘወትርም በፍጥረታት አንደበት ሁሉ ተመሰገነ ይሁን። ለረዥም ወቅት ተጠፋፍተን ነበረ በተለያዩ ምክንያቶች። ዛሬ ግን እጅግ አስቸኳይ መረጃዎችን ይዤ መጥቻለሁ። የቤተ ክርስቲያን አይኗን አጥፍተዋታል። መንግስት የቤተ ክርስቲያን አይና ጠፍቷል። በተለይ ታላቁን አባታችን እነይን ታደለ ጥበቡ በኋላ አሉ የምንላቸውን የአይናችንም ማረፊያ አባት አፍኖ መውሰዳቸውን ሰምተናልኝ። እንግዲህ በርካታ ሊቃውንት በዚህ ጉዳይ እየተናገሩ ነው። ብዙዎች እየጮሁ ነው። በፓርቲ ደረጃም እናት ፓርቲም መግለጫ አውጥተዋል። እስካሁን የኛ ጉደኛ አባቶች ግን ዛሬም ዝም ብለው አሉ። አባታችን ሊቀ ብርሃናት የኔታ ይባቤ በላይ ለምን ታሰሩ ይላል የቅኔ ሰማንያ አንዱ መጽሐፍት የአቡሻሃር የጥበባት የሁሉ መምህር ናቸው። በሁሉ የተዋጣላቸው ናቸው። የናዳ ገዳም አበምኔትም ወይም አስተዳዳሪ ናቸው። በመጀመሪያ የኔታ ገብረ መድኅን እየው ስለሳችሁ ያሉትን ብየለግ ጀምር። ለበርካታ ዓመታት ደከመኝ ሰለቸች ሳይሉ ወንበር ዘርግተው ደቀ መዛሙርት አብስተው ሲያስተምሩ የኖሩ እያስተማሩ ያሉ ናቸው። እንደ አባትነታቸው ቱግህ አበምኔት ናቸው። መቆፈሪያ ይዘው እርፍ አርፈው ሞፈር ጠርፈው አርሰው ቆፍረው ትሩፋ አሰርተው ገዳም ገድመው ይኖሩ እና የሚኖሩ አባት ናቸው። እንደ ሰባኪ ዙሮ የሚያስተምሩ እያስተማሩ ያሉ ሐዋርያም ናቸው። የኔታ ይባቤ አይደለም መታሰር፣ በወርቅ ወንበር ተቀምጠው ያስተምሩን የሚባሉ ረቂቅ ሊቅ ምጡቅ ባላምሮ ናቸው። ለኔታ ይባቤ በላይ የማይሆን ፍትህ ምን ያደርጋል? መምህራችንን አባታችንን ፈቱልን። እኔም የኔታ ይባቤ በላይ ልጅ ነኝ። ስራታቸው፣ ስራቴ መከራቸው መከራዬ ነው። አድርባይ የሆኑትን ትልቅ ሰው ማሰር ትልቅ ስህተት ነው። አድባር የሆኑትን ትልቅ ሰው ማሰር ትልቅ ስህተት ነው። ለሀገር ባበረከቱት የወንጌል የሰላም የልማት የቅኔ የሀገር በቀል እውቀት የአቡሻሃር የአርያነት አስተዋጽኦ ሽልማታቸው ስራትና እንግልት ሊሆን አይገባውም። ሊቁ አባታችንን ሲሸለሙ እንጂ ሲታሰሩ መስማት ትልቅ ዕዳ ነው። ከገዳማቸው ሂዶ በየኔታ ይባቤ ተመክሮ ያልተጽናና ተገሥጾ ያልተረጋጋ፣ ከመስቀላቸው ተባርኮ ከጸበሉ ተጠምቆ እረፍተ ህሊና ያላገኘ ሰው የለም ማለት ይቻላል። የኔታ ያለ ውግንና የሁሉም መምህር የሁሉም አባት የሁሉም ዘር ቀለም ሳይለዩ አስተማሪ የሁሉም ፊት ደረት ሳይለዩ ገሳጭ መካሪ ናቸው። እንዲህ አሉት፤ የኔታችንን አባታችንን በክብር ወደ ገዳማቸውና ወደ ማስተማሪያ ወንበራቸው መልሱልን። ቢያድጥ ቢያድጥ ወደ ላይ ያድጣልን ይላሉ የኔታ ገብረ መድኅን እንየው። እንግዲህ በርካቶች ናቸው በሳቸው ጉዳይ እየጻፉ ያሉት። መምህር ኃይለማርያም ዘውዱ ዘቦሩ ሜዳም የኔታ ይባቤ ታሰሩ ሲባል ሰማለሁ። በተለይ መውጊያውን ብረት ብትረግጥ ለአንተ ይብስብሃል። መናኝ የክርስቶስ እስረኛ ነው። የኔታ ይባቤን ምን ሊያስደነግጣቸው ይችላል? ምንም። የሰው ልጅ ስለ እርሱ እንደተጻፈ እንዲሁ ይሄዳል፣ ነገር ግን አሳልፎ ለሚሰጠው ለዚያ ሰው ወዮለት፣ ባይፈጠር ይሻለዋል እንደተባለው እሳቸውን ያሰረ ለሱ ይብላኝለት ብለዋል። በአጭሩ እነፈታሄ ንጉሴም ሞሰቡን ለተራበው ውሃውንም ለተጠማው ከልክለህና ከፊቱ አርቀህ ነገር ፍለጋ ነው። ምን ያመጣሉ ካልሆነ ምን ይሉ ይሆን ለማለት ይሆን አለኝ። ምንጭነቱ ላሳሪው ግልጽ ባይሆንም ለኦርቶዶክሳውያን ግን የተረዳ ነው። በተለይ የመፍትሄነቱን ውጤት ከመጠበቅ ይልቅ መፍትሄውን ማሰር ጨርሰህ ከውሃው እየራቁ በረሃ መውረድ ነው። ሰው ቢራብ ምግቡን ቢጠማ ውሃውን ይፈልጋል እንጂ ሞሰቡንም የውሃውንም ጨርሶ መተናኮል ሞሰቡም ምንጩም በመድረቁ ሕይወትን ለማቆየት ፈላጊው እንደሚበዛ ማሰብ እንዴት ይሳናቸዋል ይላሉ። እንግዲህ ሲሰሙት ቅኔ ነው። እነ መምህር በትረ ማርያም አበባውም ጽፈዋል። በርካቶች ናቸው ሽማግሌን እናክብር በሚሉም ጽያስጠሬም እጅግ ሰፋ ያለ ጽሑፍ ጽፈዋልኝ በተለይ አንዲት ጽሑፍን ብቻ በማነት ጸር የጻፏቸውን ብዬ የእናት ፓርቲን መግለጫ ነግሬያችሁ ወደ ሌሎች መረጃ አልፋለሁ። ለመጀመሪያ ጊዜ ያየኋቸው ስለ መልአከ ብርሃን አድማሱ ጀንበሬ በተሰራ መድሎተሰብ ዶክመንታሪ ላይ ነው። ከዛ በፊት አለማወቂ ቆጨኝ። ከዚያ በኋላ ወደ ባህር ዳር መስመር ሲሄድ እጠይቃለሁ። ባቸፈር በመራዊ የጳጳስ ያህል ይከበራሉ። የጉባኤ መምህር ናቸው፣ መነኮስ ናቸው፣ የአደባባይ ሰውም ናቸው። የከተማ ሰው ግን አይደሉም። የዚህን ዘመን ሰውም አይደሉም። መስሎ ማደሪያ ቋንቋውን አያውቁትም። ቁጥራቸው ከተረፋበው ነው። በተግሳጽ በስልጣን ቀጥታ ይናገራሉ። እንዲህ አይነቱን አባት ማሰር በደሉ ለተሳሪው አይደለም ህዝቡን ጉባኤውን ገዳምንም መበደል ነው የኔ ታይባብ ፍቱልን ብለዋል መምህር በማነጸር እንደነገርኳቸው እንግዲህ እሳቸው እንዲፈቱ በጣም በርካቶች እየጠየቁ ነው ያሉትኝ ይህን ተከትሎ እናት ፓርቲ አስቸኳይ መግለጫ አውጥቷል። አበምኔቱን ያለምንም ቅድመ ሁኔታ ፍቷቸው ብሏል። በአማራ ክልል ሰሜን ጎጃም ዞን ውስጥ የሚገኘው የክብረ ደናግል ናዳ ማርያም አበምኔት ቆሞ ሴኔታ ይባቤ በላይ ትናንት አርብ፣ ሰኔ 13 ቀን የመከላከያ ሰራዊት ደንብ ልብስ የለበሱ ናቸው በተባሉ የጸጥታ ኃይሎች ከ300 በላይ ተማሪዎችን ከሚያስተምሩበት እና በአስተዳዳሪነቱ በአበምኔነት ከሚያገለግሉት ገዳም ታፍነው መወሰዳቸውን ማረጋገጥ ችለናል። መምህሩ ዕለት ዕለት መድኃኒት የሚወሰዱባቸው ተደራ። ህመም እንዳሉባቸው ነገር ግን መድኃኒቴን እንኳን ልያዝ እያሏቸው ፋታ ሳይሰጡ አጣድፈው እንደወሰዷቸው ተገንዝበናል። ፓርቲያችን እንዲህ አለ። በተለይ በሃይማኖት አባቶች ላይ ያነጣጠረ ተደጋጋሚ ግብታዊና ቂም ተኮር አፈና፣ አለፍ ሲልም የጅምላ ግድያ በጽኑ ያወግዛል። የታፈኑት አበምኔት ያለምንም ቅድመ ሁኔታ እንዲፈቱ አበክረን ጠይቃለን። ፈጣሪ ሀገራችን ኢትዮጵያና ሕዝቦቿን ይጠብቅ። እናት ፓርቲ ሰኔ 14 2017 አዲስ አበባ ኢትዮጵያ ነው የሚለው እንግዲህ። ይሄ ነው መግለጫው። በነገራችን ላይ አንድ ነገር እንበል መፍትሄው አንድና አንድ ነው። መምህር ፈንታሁን ዋቄ አንድ ነገር ብለዋልኝ። ይህን ነገር መጨረስ ከፈለጋችሁ ወይም ማስተካከል ከፈለግነ አንድ ነው መፍትሄው ነው ያሉት መምህር ፈንታሁን ዋቄ። እሱም ከተባለ ምንድን ነው አሉ፣ ይሄ ስራ ሲያበቃ ነው የዚህ ቤተ ክርስቲያን መከራ አብሮ የሚያበቃው ነው ያሉት። እውነታው ይሄ ነው። ቤተ ክርስቲያን መከራ ያበቃ ከተባለ ይሄ ስራ ሲያበቃ ነው አብሮ መከራው የሚያበቃው እዛውጭ መከራው ይቀጥላልኝ እሳቸው ሰፋ ያለ ጽሁፍ ጽፈዋል፣ ግን ማብቂያው ከዚህ መንግስት ማብቃት ጋር ብቻ ተያይዞ የቀጠለው የክርስቲያን ፍጅትና መከራ ብለው ሁለት ጊዜ በተከፈተ ጥቃትም 18 ሰዎች በላይ ሞታቸውንም ሰምተናል። አሁን በወለጋ እንደ አዲስ የተነሳ ኦርቶዶክሳውያን ጭፍጨፋ እየተካሄደ ነው። እጅግ በጣም ልብ የሚሰብር ነው። አሁን ደግሞ ወደሱ ብንሄድ ደግሞ እሱን ራሱን ች ነገ በሌላ መረጃ መጣበት ይሆናል። የእሳቸውን ያፈና ዜና ስንሰማ ሌላም የወጣ የአፈና ዜና አለ። ታላቅ ሊቅ አዲስ አበባ ላይም ታፍነዋል። መምህሩን ያያችሁ ተብለዋል። እንዲሁም የቦሌ አራብሳ ቅዱስ ጊዮርጊስ ገዳም የስብከተ ወንጌል ኃላፊ ሆነው ሲያገለግሉ የነበሩ ሊቁ መምህር ብርሃነ መስቀል ከመኖሪያ ቤታቸው በሆራ የካቲት 11 2017 ዓም ከምሽቱ አራት ሰዓት ተኩል ራሳቸውን የመንግስት የደህንነትና ፖሊስ አባል ነን በሚሉ ነገር ግን ምንም አይነት የፖሊስ መለዮ ልብስ ባልለበሱ ግን የፖሊስ ፓትሮል በያዙ ኃይሎች ቁጥራቸው ስምንት የሚሆኑ አፋኞች ታፍነው አድራሻቸው ከጠፋ እንሆ አምስት ወር ሆኗቸዋል። መምህር ብርሃነ መስቀል የአንድ ልጅ አባት ሲሆኑ ቤተ ክርስቲያን አለሁኝ ከምትላቸው መምህራን ወንጌል በግንባር ቀደምት እንደሚጠቀሱ ነበር። ይሁንና እስካሁን ድረስ ከዛሬ ነገ ይገኛሉ በሚል ተስፋ ባለመቁረስ ስንጠብቅ ነበር። አሁን ግን ሕፃኑ ልጃቸው አባቴን አምጡ እያለ እረፍት ስለነሳ ቁርጡን ማወቅ ፈልግን ሲሉ መነኩሴ እናታቸው ሐዘናቸውን ይገልጻሉ። ቦሌ አራብሳ ጊዮርጊስ ገዳም የሚገኘው በአሁኑ በነሽመ ሲመልስ ወቃቀር እነሱ ሸገር ሲቲ ብለው በሚጠሩትና አዲስ አበባ ድንበር ላይ ነው የእርሳቸው መኖሪያ ቤት። ቦሌ አራብሳ ኮንዶሚኒየም ተከራይተው ነው የሚኖሩት። ይህ ገዳም የሚገኘው በሸገር ሲቲ ሲሆን የሀገረ ስብከቱ አስተዳደር በብፁዕ አቡነ ሳዊሮስ ነው። ስለሆነም ሁሉም ሀገር ወዳድ ኢትዮጵያውያን እና እናት ቤተ ክርስቲያን ባካችሁ ድምፅ ሁኑን፣ ያለበትን እንወቅ፣ ከሞተም እርማችን እናውጣ ሲሉ ቤተሰቦቻቸውን በእንባ እየተራጩ በአጽንኦት ጠይቀዋል። ስለዚህ ነው የቤተክርስቲያን መከራዋ ምንለው ይሄን ነው። ስለዚህ እነዚህን አባት እኒህን ታላቅ ሊቅ መምህር ብርሃነ መስቀልንም አፍነው ከወሰዷቸው ስድስት ወር ሆኗቸዋል ግን ሚጠይቅ የለም ሚጮህ የለም አሁንም ያሉበት አይታወቅም እሳቸውንም በአስቸኳይ እንዲፈቱ እንጠይቃለን እዛ በተረፈ የመጥፋትን ዜና ካነሳነ ሰሞኑን በማህበራዊ ሚዲያ ሲንቀሳቀስ አንድ የነበረ ነገርን አንስቸ ጨርስ ወንድማችን ታደለ ጥበቡ ጉዳይ ነው። እጅግ አንድ ጠንካራ የቤተ ክርስቲያናችን ልጅ ነው። እጅግ የሚያነብ የሚጽፍ ታታሪ ወንድማችን ነው። እሱም እንዲሁ ታፍኖ ከጠፋ አንድ ዓመቱ ነው። ታሊ ታዴ የዛሬ ዓመት አካባቢ ነው ባህር ዳር ከተማ ላይ በአማራ ክልል አድማ ብተና ፖሊሶች ተይዞ እንደተወሰደና ከዚያም ከዚያም ዙረው በመምጣት ቤቱን እንደፈተሹና ወደ መኮድ እንደወሰዱት መኮድ ካምፕ ከወሰዱ በኋላ ግን ድምፁ እንደጠፋ ይታወቃል። ታዲያ ይዘው የወሰዱ ሁለት አድማ ብተና ፖሊሶች ነበሩ። እነዚህ አድማ ብተና ፖሊሶች ላጀብ ተልኮ ወደ ጭስ አባይ መስመር ሲንቀሳቀሱ አንድ አሳ ላይ በፋኖ ጋር ተጋጥመው መገደላቸው ተሰምቷል። ቤቱን የፈተሸው አድማ ብተና ፖሊስ ደግሞ ዘጌ ላይ በፈንጅ እንደተገደለ በወቅቱ መረጃ ተሰብስቧል። ታዴ የብዕር አርበኛ ነው። ታዴ እምቢ አንባቢ ነው። ታዴ በየጊዜው የመጣ የሄደው ሁሉ የአማራ ዘርን ካላጠፋ የማይተኛበትን ግፈኛ ብዙ ተከታይ ባለው አካውንቱ በብዕሩ ሲታገል የቆየ ነው። ታዴ የተገባ አማራን ማጥፋት አለብን ብለው የተነሱት ፋሽስቶች ከአማራ ደም እውቀት አላቸው የሚባሉትን መብላት ስራቸው ነውና፣ እሱንም እንደ ብዙ የአማራ ልጆች በልተውት እንዳይሆን ሁላችንም በጸሎት እንተጋለን። በተረፈ ግን ታደ ከአራት መቶ ሺህ በላይ ተከታይ ባለው የፌስቡክ አካውንቱ ለአማራ ሕዝብ ለኢትዮጵያ ህጥንት ጀምሮ እንዲሁ ለቤተክርስቲያኑ ሲታገል የኖረ አፍነው የወሰዱትም ያገዛዙ ዱክማኖች ናቸው እንደሆኑ እየታወቀ ብልጽግና ነጻ ለማውጣት ወደ ግለሰብ ጣታቸውን የሚቀስሩ አንዳንድ ሰዎች እናያለን። ሞተ ተብሎም በእውነት ያስወሯሉ። ይሄ ሁሉ ግን ውሸት ነው። ወንድማችን ታፍኖ እንደሄደ ነው። የት አለ የሚለውን ግን ሁላችን ድምፅ እንሆነው ይገባል። እሱ ጋር በተያያዘ ምናልባት አንዲት ማኪ ቡና የምትል ልጅ ነበረች ፌስቡክ ላይ። እሷን ባህር ዳር ላይ ቡና ያላት ልጅ እሷ ልጅ እንዲሁ አንድ ወቅት በፌስቡክ በርካታ ጽሁፎች ጽፍ የነበረች ልጅ ናት። እሱ ጋር ግንኙነት አላት ተብላ በዚህ ጉዳይ ታውቃለች ተብሎ ይታሰባል። እሷ ግን በፊት አውቃለሁ ስትል ኑሮ አሁን የመሸሸት ሁኔታ አላት ለማንኛውም ግን በአጭሩ ወንድማችን ለታደለም ድምፅ መሆን እንፈልጋለን። ታደለ ጥበቡ እንዲህ አይነት የመድረሻቸው እየጠፉ ያሉ አካላትንን የት ገቡ ብለን ልንጠይቅ ይገባል። በአስቸኳይ መፍትሄ እንዲሰጠንም የሚመለከተው አካል ሁሉ እንዲህ አይነት መረጃዎችን እባካችሁ ሸራ አድርጉ። ቪዲዮንም እየቆረጣችሁ በምታገኙት ማህበራዊ ሚዲያ ላይ ሁሉ እንድትለቁትኝ እየቆራረጣችሁ አሁን የለቀቁት የሶስት ሰዎችንን በተለያየ ማህበራዊ ሚዲያ እየወሰዳችሁ ልቀቁትኝ። ይሄ ነው ያለኝ መረጃ። በቀጣይ ሌሎች መረጃዎችን ይዤ እመጣለሁ። በድጋሚ የምንለው አሁንም ያለ አግባብ የታፈኑ እህት ወንድሞቻችን፣ አባቶቻችን፣ መምህሮቻችን በአስቸኳይ እንዲፈቱ እንጠይቃለን። ፍትህ፣ ፍትህ፣ ፍትህ እንላለን። ሁላችሁን አመሰግናለሁ። ሰላም ሁኑልኝ። ወዳችኋለሁ። እንዳልኳችሁ መረጃውን ለሌላው አጋሩ።